የፖለቲካው ጥንቅት ውስጥ ከገባች ዓመታትን ያስቆጠረች ኢትዮጵያ አሁንም ወደ ባሰው ውጥረት ውስጥ መግባቷ ይታወቃል። በህዋት ታጣቂዎች በፋኖ በኤርትራ እንዲሁም በተለያዩ ክልሎች ውስጥ በሚደረጉ ህገወጥ እንቅስቃሴዎች አገሪቷ አጣብቂኝ ውስጥ ከገባች ዓመታትን አስቆጥራለች። የሰሜኑን የህወሓት የክህደት ዕለት ጥቅምት 24 እና የቀድሞውን የህወሓት ቃል አቀባይ አቶ ጌታቸው ረዳ የወልቃይት ጉዞ ከበስተጀርባው ያመጣው አስደናቂ ውዝግብ እንዲሁም የኮሎኔል ደመቀና ሌሎች ከፍተኛ የወልቃይት አመራሮችን ተልእኮ በዜና ጥቅናችን ዝርዝር ዘገባ ተመልክተነዋል። በዋናነትም ኮሎኔል ደመቀ ዘውዱ ትግራይ ነው የሚለውና የጀነራል ታደሰ ወረደን የግድያ ሙከራ ባንክሮ ተመልክተነዋል። ውድ አድማጭ ተመልካቾቻችን አዳዲስና ወቅታዊ አገራዊ ጉዳዮች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ጀምሩ። ኢትዮጵያ ከጥቅምት 24 2013 ዓ.ም በፊት የድል ቀን እንጂ የክደት ቀን አክብሮ አታውቅም ሲሉ የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሰሜን እዝ ጥቃት አምስተኛ ዓመት መታሰቢያ በአየር ወለድ ማሰልጠኛ ማዕከል እንዳይደገም መቼም አንረሳውም በሚል መሪ ሐሳብ ዕለቱ ታስቦ ውሏል። በዕለቱ የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ጥቅምት 24 2013 ዓ.ም የሰሜን ሕዝብ በወገኑ የተከዳበት የተጨፈጨፈበት፣ እና ለአገር የሚያገለግሉ የመከላከያ ሰራዊት አባላት ኢትዮጵያ ያጣችበት መቼም የማይረሳ ቀን ሲሉ አዘናቸውን ገልጸዋል። ይህም የኢትዮጵያ አሳፋሪና አንገት የሚያስደፋ ታሪክ መሆኑን ገልጸው በዓለም አደባባይ የኢትዮጵያ ተወካይ የነበሩ በሰራዊቱ ላይ ክህደት መፈጸማቸው ጉዳዩን መራር ያደርገዋል ሲሉ ተደምጠዋል። የሀገር መከላከያ ሰራዊት ሁሌም መስዋዕትነት እንደሚከፍል አሳውቀው ይህ የሚለየው ግን በገዛ ወገኑ በሚጠብቃቸው አካል መሆኑ ነው ብለዋል። ህወሓት ለረጅም ጊዜ አቅዶ ሲንቀሳቀስበት የቆየውን የታላቋን ትግራይ የመመስረት የቅዥት ህልም ያከሸፈበትን እውነታ ለመካድ የተለያዩ ፖለቲካ እንቅስቃሴዎችን ቢያደርግም ተነቅቶብሃል በቃ የሚለው ሀገራዊ ዘመቻ አልተዋጠለትም ነበር። ይልቁንም ቁንጮ ያገሪቱ ባለስልጣናት መንበረ ስልጣናቸውን ተነጠቁ። የፌደራል መንግስት ዋና ዋና ቁልፍ ቦታዎች እየለቀቁ ወደ ክልላቸው መሰባሰብ ጀመሩ። ለዘመናት ሲያካብቷቸው የነበሩትን የፌዴራል መንግስት ሀብትና ከባባድ የጦር መሳሪያዎች በመጠቀም በሀገሪቱ መንግስት ላይ ጦርነት አወጁ። አቅማቸውንም በመተማመን የመጀመሪያ እርምጃ የወሰዱት ትግራይ ውስጥ በሚገኙ የሰሜን እዝ የሰራዊት አባላት ላይ ነበር። ያልጠረጠረውና ነገሩ ያልገባው ሰራዊት በገዛ ወገኖቹ ተሰዋ። ከጥቂቶች መትረፍም ውጭ አብዛኛው ሙትና ቁስለኛ ሆነ። በዱር በገደል እየተሽለከለከ ያመለጡት የመከላከያ አባላት ሁኔታውን ሲገልጹ ዘግናኛ ወገን ጭካኔ ይሉታል። የተወሰኑት ድንበር ተሻግረው ኤርትራና ሱዳን ሲገቡ አብዛኞቹ ግን ተሰውተዋል። ከባድ ጦርነትም ቀጠለ። በሊያ አስጨራሽ ወገን ጦርነት በኋላ ፕሪቶሪያ ላይ የተኩስ አቁም ስምምነት በማድረግ ውጊያው የበረደ መሰለ። መከራ በዝቶበት የነበረው የትግራይ ሕዝብ እፎይታ ያገኘ መሰለው። በስምምነቱ መሰረት የፌደራል መንግስቱ ጊዜያዊ አስተዳደር በመምረጥ ውክልና ሰጠ። ህይወቱ ቃል አቀባይ አቶ ጌታቸው ረዳ ዋና ጊዜያዊ አስተዳደር ተደርጎ ተሾመ። በጦርነቱ ወቅትም የሀሳብ ልዩነት የነበረው ጌታቸው ረዳ ከህወሀት ቁልፍ ተብዬ ሰዎች ጋር መስማማት አልቻሉም። ከብዙ ትግልና የግድያ ሙከራ በኋላ የብልጽግናው መንግስት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ በማድረግ ወደ አዲስ አበባ አስኮበለል። ጠቅላይ ሚኒስትሩን በመሳደብ ና ስርዓቱን በመቆስ የሚታወቀው አቶ ጌታቸው ረዳ ከናህየው ሞተልሽ እንዲሉ አራት ኪሎ ገባ። ባለፈው ሳምንት የብልጽግናው ጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ከሰላም ሚኒስተሩ ጋር በመሆን በአማራ ክልል ወልቃይት ጠገደ ሰቲት ሁመራ ዞን ተገኝተው ነበር። በዚህ ወቅትም የዞን አስተዳዳሪው አቶ እሸተ ደምለው፣ የዞኑ ምክትል አስተዳዳሪ ና የሰላም ጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ በተገኙበት ውይይት ተካሂዶ የቪዲዮ መረጃዎችም ወጥተው ነበር። አቶ ጌታቸው በዛ መድረክ እና ሸተ ደምለውን ከኮሎኔል ደመቀን የሚያስደስት ንግግር ሲያደርጉ በትግራይ ወዳጆቻቸው በኩል ከባድ ጥያቄ ተነስቶባቸዋል። ይህን ተከትለውም በአዲስ አበባ የማስተባበል አጣብቂኝ ውስጥ ገብተው ቃለመጠይቅ ሰጥተዋል።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 ከዚህም ጋር ተያይዞ በሰሞኑ በጊዜያዊ አስተዳደሩ ሌተናል ጀነራል ታደሰ ወረደ ላይ ከባድ የግድያ ሙከራ አድርገውባቸዋል። በአማራ ክልል ራያ ላማጣና ማይጫው ዙሪያ ከባድ ጦርነት እንደነበረ ተገልጿል። ጦርነቱም በሁለቱ የትግራይ ታጣቂዎች መካከል እንደሆነ ይታወቃል። እነዚህም አቶ ጌታቸው ረዳ የሚመሩት የአራ ምድር ታጣቂና በወይዘሮ ፈትለ ወርቅ የሚመራው የህወሓት ታጣቂ ቡድን እንደሆነ ይታወቃል። ከወራት በፊት ጀነራል ታደሰ ወረደ ውሎ ካደረ በቀላሉ የማይመለስ ይሆናል ሲሉ ስጋታቸውን አስታውቀው ነበር። ቀድሞም ቢሆን በአቶ ጌታቸው ረዳ እና በጀነራል ገብረ እግዚአብሔር በየነ የሚመራው ታጣቂ ቡድን እየቆየ ሲሄድ ስጋት መፍጠሩ እንደማይቀር የተረዱት ጀነራል ታደሰ ወረደ ቶሎ እናጥፈው ሲሉ ተደምጠው ነበር። የፈሩት ይደርሳል፣ የጠሩት ይወርሳል እንዲሉ በዚህ ጦርነትም ጀነራል ታደሰ ገበት ቀማሽ ሊሆኑ እንደነበር ምንጮች መረጃውን አድርሰውናል። የትግራይ ክልል ከፍተኛ የጦር ጀነራሎች እንደሚሉት ከሆነ የጦርነት ዝግጅታችን አጠናክረን እንቀጥላለን። በጊዜያዊ አስተዳደሩ ሙሉ እምነት የለንም። ለህዝባችን ደህንነት ስንል እንዋጋለን ሲሉም ተደምጠዋል።